አይ እዱንያ ግን ከንቱ ናት። ስብሓን አላህ አካሃደን አሳመርልኝ ነው እጅጉን ን በጣም ያሳዝናል። አሰላሙ ዓለይኩም ወራሕመቱላ ወበረካቱ። ሰላም ጤናይስጥልኝ ውድና እየተካበራችሁ አድማጭ ተመልካቾች እንደምን አላችሁ? በያላችሁበት የአላ ሰላምታ እናዝነት አይለያችሁ ለማለት እወዳለው። ውድ ቤተሰቦች ወጥቶ ከመቅረት አላሁ ተዓላ ይሰውረን ይሰውራችሁ። ዛሬ እጅግ እጅግ አሳዛኝ ልብ ሰባሪ የሆነ ዜና ይዤላችሁ መጥቻለው ማለት ነው። መፈጠራችንን አንዳንዴ ያስጠላል። አላህ ለምን ፈጠርከኝ ማለትም ሐራም ነው አይባልም። በሱ ስራ እጅግ በጣም ያሳዝናል። እዱንያ ስትቀርቀሪናት ለዝችም ነው ለዝችም ጊዜያችን ነው። እኛም ስንባላ መጋጨት፣ በስደት ሀገር መተን ስደት ላይ ሁነን እንኳን በቃ መቧጨቅ፣ በቃ ምን ልበላችሁ ሞትን ያክል ነገር በላያችን ላይ ተሸክመን ሞትን ያክል ነገር ሞትን ያክል ትልቅ እንግዳ ይዘን በላያችን ላይ እያለ ይሄ ሁሉ መገጫጨት መቦጫጨቅ ለምንኛው እንደሆነ አይገባኝም። እጅግ ዛሬ ያዘንኩበት ልብ ሰባሪ ዜና ቢኖር እጅጉን እንግዲህ የወጣት የቴዲ ራያ የብሬክስ ሀበሻዊ ወንድም ከዚች ዓለም ከዚች ከእዱንያ ተሰናብቷል ማለት ነው። እጅግ ያሳዝናል። ወጣት ነው እንግዲህ በስደት ሀገር ያለ ወንድማችን ነው። ስብሀን አላህ፣ እኛ እንኖር ባይነን እንኖር ባይነን ሁልጊዜ በእዱኒያ እንኖር ባይነን፣ ሁልጊዜ የምናስበው እኛ እዱኒያን እንጂ አሄራ አንድ ቀን አስታውሰን አስበን አናውቅም። በጣም ያሳዝናል። ቴዲ ራያ እንግዲህ ሁላችሁም የምታውቁት ነው። የሚኖረው በሪያድ ከተማ ነው ተይዞ ብዙ ነገር ደርሶበት ኢትዮጵያ ሁላ ገብቶ ከኢትዮጵያ ደግሞ ብዙ ስቃዮችን አሳልፎ የመጣው ወንድማችን ነው። በባህር ሲመጣ ራሱ ያለበትን ስቃይ የመንገዱን ሁኔታ ፖስት አድርጎ ነበር። እንዴት እንደሆነ የመንገዱ ሁኔታ አይታችሁት አዎት ታብኔሉ ላይ መንገዱን ራሱ የመጣበት ይሄው ሁሉ ውጣ ውረድ አሳልፎ ሄዶ መጥቶ እንግዲህ ከዚህ ዓለም ተሰናብቷል ማለት ነው። እጅግ የምር ያሳዝናል። እኔ እንጃ በጣም ልባችሁ ይሰበራል። እዝኛ ማለት በቃ ዛሬ ታይተን ነገ የለንም፣ ነገ ታይተን ተነገ ወዳ የለንም። ግን ለዝች እዱንያ ለዝች ቀናችን ስንቦጫጨቅ ስንሰራረቅ፣ ስንከዳዳ በቃ ያሳዝናል። ይህ ውድ ዱኒያችን ታክልናት። እኛ በትልቁ እናስባለን። አላህ የያዘውን ይዟል። ያንን ነገር እኛ ስብሓናላ እንድረስበት አንድረስበት አናቃል። ሞትን ያክል እንግዳ በላያችን ላይ ይዘን የእኛ ብዙ ማውራት ከንቱ ነው። እውነቴን ነው የምላችሁ ውድ ቤተሰቦቼ እና እጅግ ነው በጣም ነው የሚያሳዝነው። ለቤተሰቦቹ በቃ ለወንድሞቹ ለእህቱ ለእናት ለአባቶቹ ለሁሉም መጽናናት ተመኝተናል። ምን ማለት እንዳለብኝ አላቅም። ወላሂ መፈጠራችሁን ትጠላላችሁ። በቃ መፈጠራችሁን ትጠላላችሁ። ለዚች አለም ለዚች ዱንያኛ ስንገበገብ ሱብሃናላህ። እሱ የከፈተልን ጉሮሮ እሱ ያውቃል፣ እሱ ይሰብባት። እኛ ግን ብዙ እርቀት እናስባለን። ሞትን ያክል ትልቅ እንግዳ ይዘን ዛሬ እንሞት ነገ እንሞት፣ ስብሓን አላህ አናቅሩ። ስለዚህ ይሄ ወንድማችን በጣም የሚያሳዝን ወንድማችን ነው። የምር ማመን ነው የሚያቅታችሁ ማመን፣ እንዶ ዝም ብሎ አንዳንዴ በኢትዮብ የሚፖሰቱ ነገሮች አሉ። የጥላት ጥላት ምንዱ ሳት ሞት ሞታችሁ ብሎ ይፖስታል። እና ለቪው መሰብሰቢያ ግን እንደዛ መሰለና ብዙዎቻችን ማመን አቅቶ ዝም ብለና በቃ ያመን ነው ወንድሙ ብሬክስ ሀበሻዊ በፌስቡክ ፔጁ ላይ ፖስት ሲያደርገው ብቻ ነው ያመን ነው። በቃ እና እውነት ነው የቴዲ አሟሟት እውነት ነው። በምን እንደሞተ የምናውቀው ጉዳይ የለም ገና አልተገለጸም። ተገዳድለው ነው የሚባል ወሬ አለ። በስራ ቦታ አንድ ላይ ስለሚሰሩ ተገጫጭተው በቢላ ተወቅቶ ሆነ የሞተው የሚባሉም የሚንታፈሱ ወሬዎች አሉ። ግን ያን ያንን እኛ ከማናቸውም ሰው ይዘን አንጠልጥለን ማውራት የለብንም። ከቤተሰቦቹ የተባለ ነገር የለም ህይወቱ ማለፉ ብቻ ከቤተሰቦቹ የእውነት ሆ እውነት ሆኖ ተፖስቷል በወንድሙ በብሬክስ ሀበሻዊ የፌስቡክ ፔጁ ላይ ተፖስቷል። አሟሟቱ እውነት ነው። በምን እንደሞተ ግን እስካሁን ድረስ አልታወቀም። የምንጠብቀው ትክክለኛ በምን ህይወቱ እንዳለፈ የቴዲ መሞት ትክክለኛውን ከዘመዶቹ ስንሰማ ብቻ እና ብቻ ነው። ታሞ ይሙት ታወቅቶ ይሙት ተገዳድ ላይሁን ከዘመዶቹ እስካሁን የተተነፈሰ ነገር የለም። ግን አንዳንድ ዝም ብሎ አልባሌ ወሬዎች አሉ፣ ተገዳድለው በብለት ወቅቶ ምናምን ምናምን እስካሁን ከዘመዶቹ እስካልሰማን ድረስ አንዳንድ ዝም ብለው ለቪው መሰብሰቢያ የሚወሩ የሚፖ፣ ማለት ይቅርታ፣ አንዳንድ ዩቲዩበሮች ለቪው እያሉ ዝም ብለው የሚንቀለቀሉ ወሬዎችን ይዘን እኛ እዚህ ጋር ማውራት የለብንም። ትክክለኛ ከዘመዶቹ ስንሰማ ብቻ ነው በቃ ለእናንተ ልናስተላልፍ የምንችለው። ሚስቱም አለች እዚህ ሪያድ ናት። ወንድሙ እንግዲህ ያው ባጠገቡ ባይኖር ብሬክስ ያው እንግዲህ በምን እንደሞተ የወንድሙን መሞት ያውቃልና ከነሱ በምን አይነት አሟሟት ምን ሆኖ እንደሞተ ስናገኝ ብቻ ነው እንዴት እንደሞተ ማወቅና ማውራት የምንችለው ማለት ነው። አለበለዚያ ግን ዝም ብለው አንዳንድ ዩቱቨሮች ብቻ ስለለጠፉ ያንን ይዘን አልባሌ ወሬ ማውራት የለብንም። ውድ ቤተሰቦቼ፣ ነገ እያንዳንዳችን የእሱ ጣፈንታ ይደርሰናል። ሞት ለማንም አትቀርም። ሁሉም ነፍስያ ሞትን ቀማሽ ናት። እና አንዳንድ ዩቱቨሮች ዝም ብላችሁ ለቪው ገና ለገናው ብላችሁ ዝም ብላችሁ የአልባሌ ወሬ አታውሩ። ነገ እያንዳንዳችን ወደ እዛው ነን። ሁሉ ነፍስ እያሞትን ቀማሽ ናትና እና በእጅጉም በጣም ያሳዝናሉ። ውድ ቤተሰቦች ይብላኝ ለእናቱ፣ ለአባቱ፣ እሱማ መቼም አንዴ ተጠቅሎ ሄደ። ለዚች ዱኒያም ደግሞ ስንት ተሰቃይቶ ሂዶ ስንት እንደዛ በባህር ደግሞ ተሰቃይቶ ያን መንገድ እውት ታብኒዱ ላይ ያን ሁሉ መንገድ አልፎ ለዚች ቀኑ አፈር ዝሽናት ብሎት ነው ስብሓናላ። እና እኛ ምንጊዜም አንድ ቀንም ሞትን ባለማሰባችን እጅጉን ያሳዝናል። ሁልጊዜ እንኖር ባይነን በዱኒያ ሁሉ ጊዜ ሞትን አናስብም። በቃ በእኛ ላይ ሞት የለም ስናስበው፣ ሁልጊዜ የእኛም ቤታችን እዱኒያ ይመስለናል። የዱኒያ ቤት የውሻሸት ቤት ናት። እዱኒያ ላይ ያለነው የውሸት ቤታችን ነው። የመጨረሻው ቤታችን አኸይራችን ብቻና ብቻ ነው። እና ውድ ቤተሰቦቼ አላህ ከክፉ ነገር ይሰውራችሁ፣ ወቶ ከመቅረት አላሁ ተዓላ ይጠብቃችሁ። እጅግ የምር ያሳዝናል። ሰው ለዛውም በስደት ሀገር ላይ ቤተሰብ ሳያየው ታሞም እንደው አገላብጦ ምንህን ነው ሳይለው ተገዳድለውም ገለውትም እንደው ወይኔ ልጄ ብላ እናት ምንነቱን ሳታየው በስደት ሀገር ወቶ መቅረት እጅግ ከባድ ነው። እጅግ መሪር ሀዘን ነው። ለእናቱ እንኳን ለእናት ለአባቱ ለቤተሰቦቹ ለእኛ ማመን አቅቶናል። እና ምንም ማለት እንዳለብኝ አላቅም። ወደ ቤተሰቦቼ እጅግ ልብ ሰባሪ ዜና ነው። ገና ወጣት ነው የሄደች። የሚያስተላልፋቸው ነገሮች ደግሞ አንካርና ፍሬ ያላቸው ነገሮች ነው። በኢትዮፕ ሲሰራ ማለት ነው የሚያስተላልፋቸው እንግዲህ በጣም ይከብዳል፣ ምን ማለት እንዳለብን። እንግዲህ ለወዳጅ ለዘመዶቹ መጽናናትን ተመኝተናል። ውድ ቤተሰቦች በጥቅሉ ወቶ ተመቅረት ይጠብቃችሁ፣ ይጠብቃችሁ፣ ይጠብቀን። አሰላሙ አሌይኩም ወራህመቱላህ ወበረካቱ።